እንግዲህ ዛሬ አዲስ ቪዲዮ ይዘላችሁ የመጣነው ምንድነው ማለት ነው። አሰላሙ አሌይኩም ወረሕመቱላ ወበረካቱ። ሰላም ሰላም፣ ግና የተከበራችሁ የመሲ ቤተሰቦች በሙሉ እንዴናችሁ? ሰላም ናቸው ወይ? አልሐምዱሊላህ እኛ አለንላቸው። እንደሚታያቸው ቤተሰቦቻችን ሙሉ ተሰበሰቡ። የምልኪ ቤተሰቦች ማለት ነው። ምልኪ አሁን ጨዋታ ላይ ነው ያለው እንደምታውቁት አሁን ጎሮምሷል፣ ማለት ነው ትልቅ ሰው ሆኗል። እንደምታዩ ጡጦ ራሱ ከመጀመሪያ ጡጦ አሁን ሌላ ጡጦ ይዟል። ታያቸዋል አይደለ ይሄ ከመጀመሪያ በላይ ትልቅ ነው ማለት ነው። በነገራችን ላይ ሚልኪ ጡጦ አይጠባም። በግድ እያስለመድ ነው ነው አሁን፣ እስካሁን የእናቱ ጡት በስተቀር ምንም የጠባ ነገር የለም። እና እንዴት ነው ሰላም ናችሁ ወይ? አልሐምዱልላ እኛ ያለንላችሁ። ዛሬ ደግሞ አዲስ ቪዲዮ ይዜንላችሁ መተናል። በድምፃችሁ መሰረት የተሰጠን ቤት ስራ ነገር አለ። እሱም ምንድነው ወደ አንድ እምነት በምርጫችሁ እና በድጋፊያችሁ እንመለሳለን ብለን ነበረ፣ ቃል ገባንላቸው አይደል እንዴ? ታስታውሳችሁ ታስታውሳችኋል ብዬ ነው። በሚተው ምንድነው እሱ እሱ ስለ እምነት ነው። ባለፈው ያልነው ስለ እምነት ስንነጋገርም እኛ ያልነው ብዙ ልጆች በኮሜንት እናንተ ምንድነው እሱ ባለፈው ባለው ምክንያት ምንድነው? ሚስቴ ነሽ ልዜናችሁ ወዳችኋለሁ ባለው እናንተ አያይዛችሁ ከሚስት በላይ ከልጅ በላይ እምነት ነው እያላችሁ የተናገራችሁ አላችሁ። ለምሳሌ ቁርአንም የኦርቶዶክስ መጽሐፍ ቅዱስም ያነብባችሁ ሰዎች ካላችሁ ከዚህ ይሻላለኝ ትክክለኛው መንገድ ብላችሁ ትነግሩናላችሁ ብለን መንገዱን ጀምረ ነው የነበር ማለት ነው። እና ብዙ ልጆች ደግሞ አስተያየታችሁ ወደ ሌላ ነገር መውሰዳችሁ በኮሜንት በጫ ምናምን ያላችሁ ልጆች ያላችሁ እሱ አይደለምኝ ያለው ማለት ነው። ግን ሁለቱን ያነበበ ሰው ካለ ቢያንስ ሁለቱን አንብቦ የተረዳ ካለ ይህኛው ትክክለኛ መንገዶ ትሉላላችሁ ብለን ነው ብለን የነበረ እና ዛሬ ደግሞ በእሱን ተመልክቶ ያስመለከተ ነገር ብዘንላችሁ የመጣነ ማለት ነው። እሱ ምንድነው ጁኔይድ ይናገራል ማለት ነው እና የምናገሩ ነገር ሁሉ እሷ ጫሳብኛለች እና ቪዲዮ ላይ እንዳይረሳብን ብዬ አጠረጠር ነው የሚያደርግላቸው። በዚህ ከረመዳን በፊት ነው የጨመርነው ማለት ነው። እስከ አሁን ስናነብቀው ቆይተናል። ከነገራችን ላይ ምልክ ቁጭ ብሏል፣ በቃ የማንም እርዳታ አይፈልገው በራሱ ይቀመጣል። እና የዚህ ሀገር ልጆች በጣም ነው የሚፈጥኑት። አላህ ያሳድግልን፣ እናንተ ምርቆልን ነው የሚላቸው። ወደ ንግግሬ ደግሞ ሲመለስ ከረመዳን በፊት ነው ወደ አንድ እምነት መቀላቀል አለብን ብለን የተነሳ ነው ጉዟችን የተጀመረው። እስካሁን ደግሞ እንደሚታቁት መጽሐፍ ቅዱስም ንጹህ ቁርአንም ስናነብ ነው የቆየ ነው። እኔም ያነበብኩት እሷም እያነበበች ነው ያሳለፍ ነው። አሁን ደግሞ ደስ እንድላችሁ የጥያቄያችሁ መልስ ዛሬ ይዜንላችሁ መጥተናል። የጥያቄያችሁ መልስ ደግሞ የምታገኙት ኬት ነው ከቪዲዮአችን ስር ነው የምታገኙት። አሁን ደግሞ ይሄ እስኪ ማን እንደሚያሸንፍና ማን ወደ ማን እንደሚመለስ እናንተ እስኪ ከራሳችሁ በኩል እስኪ ግምት ስጡንና የወሰንነው ቪዲዮ ደግሞ አንድ የሆንበት ቪዲዮ ደግሞ እንለቅላችኋለን። ይሄ ደግሞ ዛሬ የመጣ ነው። እንኳን ደስ ያላችሁ ወደ አንድ እምነት ተቀላቅለናል። እንግዳችሁ ነው የመጣሁት እና ወደ ምን አይነት እምነት እንዴት መቼ የሚል ደግሞ ከቪዲዮ ስር ነው የምታገኙት እና ቪዲያችን ይኸው። ደግሞ ግምታችሁን ቪዲዮ እስኪለቀቅላችሁ ድረስ ኦልሬዲ ጃይዝ ነው ማለት ተዘጋጅቷልና ይለቀቅላችኋል። ብቻ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ ለሁላችሁም፣ ለኦርቶዶክስ እንኳን ደስ ያላችሁ። ሁላችን እንግዲህ ወደ አንድ እምነት ሄደናል ማለት ነው ግን ወደ አንድ እምነት ይሄድ ነውና በሚቀጥለው ቪዲዮ እናገራለን ማለት ነው። ግን ማን እንደሆነ ገምቱ። እስኪ ግምት ስጠውና መሲ ወደ እኔ ወይስ እኔ ወደ መሲ የምለው ከሚቀጥለው ቪዲዮ ታገኛላችሁ። ግን ያሁኑ የመጣንላችሁ ለምንድን ነው ግምታችሁን እንድትሰጡ ብቻ ነው። ግን ደስ የሚል ነገር እንኳን ደስ ያላችሁ እንኳን ደስ ያለን። አንድ ቤት ውስጥ ሁለት እምነት ነበር አይዘኑ እስከዛሬ የቆየነው ምን ግዜ ሲወለድ ድረስ ዳራሱ ማለት ነው። አሁን ግን ወደ አንድ እምነት ተቀላቅለናል። እንኳን ደስ ያላችሁ፣ እንኳን ደስ ያለን ልንላችሁ ነው የመጣ ነው። መሲ ወይስ ጁኔይድ የቀየረው ወደ አንድነት ይሄር ነው የሚለውን ደግሞ በኮሜንት ስር ላይ ጻፉልን። በዛ የተረፈ ደግሞ የምንናገራችሁ ነገር ብዙ ነገር ባይኖር አጠር አጠር ብለን በአጭሩ ነው ልንናገር የፈለግ ነው ማለት ነው እና እንግዲህ ሁለታችንም እስካሁን የቆየነባችሁ ምክንያትም አለን። ምክንያቱም እኛ እውነትም ጥሩ ነገር ቪዲዮ ላይ ለማሳለፍ የፈለግነው ነገር ቢኖር ምንድን ነው? እሱ እስካሁን መጽሐፍ ቅዱስ የኔ ድሮ የመጽሐፍ ቅዱስ ለጓደኛ ስለሰጣታኝ የለኝም ነበረ እና እዚህም ጓደኛ የለኝም፣ ሁላቸውም ሙስሊም ያን እንግዲህ ጓደኞቼ ማለት ነው እና መጽሐፍ ቅዱስ ፈልጌ ነበር አጣ ትንሽ ቀን አመጣሁለት ግን ፈልጌ ማለት ነው አመጣሁለት፣ እና ስናነብ ቆይቶ ነው እና በሁሉም ነገር አናስረዝምባችሁ እና በአጭሩ ደስ እንድላችሁ፣ እንኳን ደስ ያላችሁ ልንድላችሁ ነው የመጣነው ወደ አንድነት ተቀላቅለናል። መሲቱ የሚለው ደግሞ ዩቲዩብ ቻናላችን አሳድጎ ነው የሚላችሁ። በዛ ላይ ደግሞ መስዬ እንደሚታዩት ልጅ ይዛለች ስራ ማስራት ምናምን አልችልም እና የልጅ እናት እስከሆነች ድረስ እና ኢትዮጵያን ብቻ ጠንክራ እንድትሰራ እና ደሞ ደግሞ አሳድጓት ካልሰራች፣ የራሷ ጥፋት ካላሳደጓት ደግሞ የእናንተ ጥፋት ነው። ውድና የተከበራችሁ ተመልካቾቻችን በጣም ነው የሚወዳችሁ፣ በጣም ነው የምናከብራችሁ ብዙ ነገር ከኛ ትማራላችሁ ብለን ነው የምንገምተው። እኛም ደግሞ ብዙ ነገር ነው ከእናንተ የምንማረው። በነገራችን ላይ በተለይ በተለይ እንደኛ አንድ ቤት ውስጥ ሁለት እምነት ይዛችሁ እስከ ዛሬ የቆያችሁት ቢያንስ ከኛ የሆነ ምሳሌ ወስዳችሁ እንድትዋሄዱ እና ወደ አንድ እምነት እንድትቀላቀሉ እናማክራችኋለን። እና ብዙ ትምህርት ከእኛ ታገኛላችሁ በኮሜንት ላይ ተናግረዋል እንዳንቺ እውነት ያዝናለን ግን ወልደናል ሁለት ወለድናለ ሶስት ወለድናለ ብላችሁኛል እና መስዬ እባክሽ እንትኖችን ችግሮችን እስኪ አካፊና ያላችሁ ልጆች አሉ ብዙዎች ብሎ ኮሜንት ማለት ነው እንዳንቺ እንደዚህ በፍቅር ላይ ቆይተን ከዛ ወለድን ብዙ ልጆች ያለን ብላችሁኛል እኔ ኦርቶዶክስ ነኝ እሱ ሙስሊም ነው አንዳንዶች ደግሞ ያላችሁኝ ኦርቶዶክስ እሆናለሁ ብሎ ክሎኛል እና ሙስሊም ማረገኝ ምን ምን ያላችሁ አላችሁ ግን በግዴታ አይደለም እስልምና ወላሂ እውነት ለመናገር ኦርቶዶክስም ለመሆን አያስገድድም እምነቱ ሙስሊምም ለማድረግ ደግሞ አያስገድድም ስለዚህ ሁሉንም መርጦ አንብቦ ተረድቶ ካለሆነ በስተቀር በእምነት ማንም ተከራክሮና ማንም ይሄን ያጂ ይሄን ያጂ ብሎ አይደለም ግዴታ የለበትም በነገራችን ላይ ከዚህ ዓለም በግድ የሚያዘው እምነት ካለ የጫና እምነት ነው። ልክ በእስልምና አሁን ሰው ማስረዳት ነው እንጂ ማስገደድ ክልክል ነው። ለምን ማንኛውም ሰው እምነቱን ፈልጎ ተረድቶ ይሆንልኛል፣ ለነገ ያዋጣኛል ካለ ይግባ እንጂ አስረዶ ነው የምለው እና ሌላ ኦርቶዶክስ ውስጥ ቢታየው ሰው አስገድዳችሁ ክርስትና አንሱት የሚል አላየሁትም፣ እኔ እስከነበርኩት ድረስ ማለት ነው። እና ማንኛውም እምነት ውስጥ ቢተጂው ለብር ብለሽ እምነቱን ከያዝሽው ውሸትሽ ነው። ነገ ደግሞ ትጠይቃለሽ። ለሰው ብለሽ ከያዝሽው አሁን መሲዬ ለእኔ ብላ ወደ እስልምና ከገባች ለምሳሌ እኔ ነገ ሊሞት ይችላለሁ። ለሚልክዬ ብላ ከገባችም እሱም ነገ ሊሞት ይችላል። ግን ለአላህ ብላ ከገባች መቼም አላህ የማይሞት ኢድ ምልኩ ምኖር ማለት ነው። እኔ ደግሞ ለእሷ ብዬ ወደ ኦርቶዶክስነት ከገባ እሷ ነገ ልትሞት ትችላለች ለምልክዬ ብዬ ደግሞ ወደዛ ከተመለስኩ እሱ ነገ ሊሞት ይችላል። ስለዚህ የማይሞተው አንድ ፈጣሪያችን እግዚአብሔር ነው ማለት ነው። እና ማን ወደ ማን? እኔ ወደ እሷ ወይስ እሷ ወደ እኔ እንደተቀላቀለች ከሚቀጥለው ቪዲዮ ትረዳላችሁ። እስከዛ ደግሞ ግን የምንላችሁ ነገር እንኳን ደስ ያላችሁ፣ ተቀላቅለናል ወደ አንድ እምነት የምንላችሁ ነው የመጣነው። መጨረሻ ላይ ደግሞ መሲቱብ የሚለው ዩቱብ ቻናላችን ስብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ ተመልሰን እስክንገናኝ ድረስ ሰላም ሁኑ። እስከመጨረሻ ቪዲዮአችን ስለተከታተላችሁ ደግሞ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እናመሰግናችኋለን። ባይ ባይ እንላችኋለን። ባይ እሺ፣ ባይ። በሚቀጥለው ቪዲዮ እስክንገና ድረስ ባይ፣ ሰላም ሁኑልን። ሰላማችሁ